ኢትዮጵያ ህዝብ እንድትረዱኝ እፈልጋለሁ። ህይወቴ እንድትቀጥል እና ያላደጉ ልጆችን እንዳሳድግ እባካችሁ እርዱኝ እላለሁ። እኔ ብርሃኑ ጫካ ይባላል። ተወልጄ ያደግኩት አራት ኪሎና ሩጌ ቄራ መሀል ያለ ሰፈሩ ሲሆን አሁን በአጋር የምሰራውም ስራ የነበረው በኢሉዥን በጋርድነት ሲቀጥል ደግሞ በአድሚኒስትሬሽን የጎተራ ሲሚንቶ ፋብሪካና ቦሌ መድሃኒዓለም ከእስራኤሎች ጋር ሰራ ነበረ። አሁን ግን ድንገተኛ ባጋጠመኝ ነገር ሁለቱም ኩላሊቶች ፌል ስላደረጉ የእናንተን እርዳታ እጠይቃለሁ። እስከ ዛሬ ድረስ ሁለት አመት ማንም ያላስቸገርኩበት የልጆቼን ንብረት እና የእህቶቼ የእህት ወንድሞቼ ንብረት የሆነውን ኮንዶሚኒየም ሽጬ ነው እና አሁን ላይ እሱም አልቆ የጓደኞቼን እርዳታ ጠይቄ እነሱም የተሻላቸውን አድርገውልኝ እስከዛሬ ድረስ ህይወቴን አቆይተውልኛልና ከዚህ በኋላ ልጆቼም ቢሆኑ ከግል አስወጥቼ የመንግስት ትምህርት ቤት አስገብቻቸዋለሁ። እነሱም ከባድ ጉዳት የደረሰባቸውና ቤተሰቦችም እህት ወንድሞችም፣ አጎቶች የተረባርበው ጓደኞቼ፣ የአራት ኪሎ ህብረት ማህበር በእነሱ ብርታት ለዚህ ቆይቻለሁ። ከዚህ በኋላ ግን ያለው ነገር ገንዘብም አልቋል፣ ቤትም የለኝም ክራይ እሱን እንድታደጉኝ እፈልጋለሁ። በባካችሁ ይህንን ሁላችሁን ተመልከታችሁ የምታዩት ሁላ እርዳታ እንድታደረጉልኝ እፈልጋለሁ እና የንግድ ባንክ አንድ ሺ አስራ አንድ አርባ አራት ሀምሳ ሁለት ስምንት ሀያ ሰባት ሲሆን የአዋሽ ባንክ ደግሞ ዜሮ አስራ ሶስት ሀያ ሰማንያ ስምንት ሀያ አራት ሀያ አምስት አራት መቶ ነው። እና የተሻላችሁን ሁላችሁም እንድትረዱኝ ስል እጠይቃለሁኝ። ከዛ በተረፈ ሁላችሁንም ከወዲሁ ማመስገን እፈልጋለሁና እርዱኝ እላለሁ። በሀገር ውስጥና በውጭ ያላችሁ ጓደኞቼም ሁላችሁም የምታውቁ ገና አጻ ልጆች ነው ያሉኝና፣ እሱም በቴ ብርታት ነው እስካሁን ያሉት። እሷም አሁን ባለው ሁኔታ ራሷንም የራሷን ቤተሰብ እየረዳች ስለሆነ እናንተም እርዱኝና ህይወቴን ታደጉ ስል ከወዲሁ እጠይቃለሁኝ። እባካችሁ የኢትዮጵያ